እኔ ሰላም ነኝ፣ አልሐምዱሊላህ። እንዲሁም አዲስ ሆናችሁ ሰብስክራይብ እያረጋችሁ እንዲሁም አዲስ ሆናችሁ ሰብስክራይብ እያረጋችሁ አበረታቱ። ዛሬ የወይባውን ከለር እዩት፣ ከነጭሱ ማለት ነው። በደንብ እዩት። ሀቂቃ ወላ በጣም ያስደሰታቸው መሳቅ ማለት ነው እና እነዚህን ግብአቶች ተጠቅሜ ዛሬም ለመሞቅ ዝግጁ ነኝ። ልጄን አስተኝቻለሁ ያሳያችሁ እና እንዳያችሁ አፍናኔ ናሳኘቻለሁኝ በጣም ፈታና ያደረጋችሁኝ፣ ዛሬ የኡናነቱን ጥቅሙ ነው የምነግራችሁት። ይሄ ዘይት ነው። ይሄ ደግሞ ቀሲልና ማር ማር አድርጌበታለሁ። ዛሬ ማር ነው። እና ወደ እውነታው ማለት ነው ብዙዎቻችሁ ሁለት፣ ሶስት፣ አራት ኮመንት በደንብ መልሳችሁታል። አንዷ እህቴ ደግሞ ለወንድ ይሆናሉ ይብልሽኛል ለወንድ አይሆን ለወንድ አይሆንም። ይሄ ወይባ የሚሆነው እዩት፣ የኬሚስ ወይባ ደግሞ ማሻአሉ እንደውም ደርቆብኛል እኔ ቆንጆ ወይባ ነው። እጅም ያቀላል፣ ግን ጓንት መልበስ አትርሱ። እጃችሁ እንደ እንሶሽላ እንደሚሞቅ ይሆናል፣ እና ሁሌ ስትደጋግሙ ማለት ነው። እና ይሄ ዘይትሮ ብያቸዋለሁ፣ ቂቤ የለኝም ቂቤ ስለጨረስኩ በዚት ይሄ ለፊቴ ነው። ይሄንን ገላይም በሙሉ ቀባዋለሁ። ለምን መሰላችሁ? እሱ በአላህ ለምን መሰላችሁ? ይሄ የምንቀባው እንትን ለማለት ሰውነታችንን አያቃጥልንም። አለዛ በደረቁ ከሆነ ቡግ ነው የምትሉት በጣም ያቃጥላል። በጣም ከባድ ነው። ላኪን ግን ስትቀቡት በቃ ላባችሁ ሸረረረረረ እያለ በጅስማችሁ ላይ ይወርዳል ማለት ነው። እና ብዙዎቻችሁ ያው ጥቅሙን አውቃችሁታል። ላኪን ግን ለመናገርም ሆነ ሌሎቹም እንደ ወይባ ወይባ ወይባ ወይባ ጥቅሙ ምንድን ነው በግልጽ ንገሪኝ አለችኝ። ማለ ማታቁም ሊሆን ይችላል። ለኔ የሚያወቅኩት እዚህ ኮቻ ከመጣው ተዳታ ያስኩ ከወለድኩ በኋላ ጎረቤቶች እንደዚሁ ካንዳንዱ ስታው የዛኔ ነው ያወቅኩትኝ። እና ምን አለ መሰላችሁ በተለይ ለወለደች በተለይ ለምን ስንወልድ ብዙ ነገር አለው። ወገብ የማህፀን እስትሽ መደረግ ኦር ስንወልድ ለውጥ ይኖራል። የሰውነት መላላት፣ የሰውነት የሆነ ልቅቅ ማለት ብዙ ነገሮች አሉና፣ ዋና ፖይንቱ ማህፀን ለማህፀን ማህፀናችን በታፋና በታፋችን መሀል ያለው ጅማት ነው። አጥንት የለንም ያንን የማጥበቅ የመሰብሰብ አቅም አለው ማለት ነው። በቃ ዋና ፖይንት እሱ ነው። ሁለተኛ ወገባችን የወለድንበት ጎንበስቀና የምንልበት የምንለፋበት፣ ያማጥንበት፣ ልጅ የተሸከምንበት እርግዝና ላይ የምናዝላለን እስከሚያድጉዱ ብዙ ነገሮች አሉ። እሱን ይጠግናል ማለት ነው። በቃ ሁለት ሶስተኛ ደረጃ ደግሞ ለውበት ፊት ያጠራል፣ ጅስም ያጠራል። በቃ ቆንጆ ነው የምትሆኑት። ሀቂቃትም ማለት ነው እንደ እውነት ወይባ በጣም ቆንጆ ያደርጋል ያጸዳል። እና ይህን ያህል ካልኩ ይበቃኛል። በሌላው ደግሞ ያው ይገባችኋል። ሙሉ ስትሆኑ ያው ባሎቻችሁም ይደሰታሉ ማለት ነው። እና እዚህ ጋር እሬት አለኝ። ይሄ መሸፈኛ ነው እርጥብ ነው እንዳይለበልበን እንደዚህ እናደርገዋለን። እንደዚህ ፍን ስናደረገው ጭሱን ይቀነስልናል ማለት ነው። አሁን እኔ አፍናኔ ሳትነሳብኝ አሁን የተኛቻ ሱር ገና አስተኛ ኋትኝ ስን ሰዓት ያው ሶስት ሰዓት ሁለት ሰዓት ተተኛለኝ ስለዚህ እናቶች ፕሊስ ፕሊስ፣ ስራውንም ትታችሁ ፕሮግራም ይዛችሁ ራሳችሁን ጠብቁ። ሀቂቃ ይ ከብዳል አቃለሁ አይ ሞላም፣ ግን ራሳችንን ስንጥል አሁንም ሶስተይም አራተይም መደጋገም ነውን ሆነብኝና ለባልም ብቻ ተዩው በእርግጥ ለባልሽ ተውቦ መገኘት ከዚህ በላይ ምንም ደስታ የለም፣ ምንም ነገር የለም። ላኪን ግን ለራሳችን ከሰው በታይ ለምን እንሆናለን? በቃ ስራው ብቻ ራሱ እኮ ራስ ያስጥላል። እንኳን ጨርሰን ትጉት አድርገ ነው ራሳችንም ማለት ነው። ግን እየሰራንም ይሄን ነገር ተፈጥሯዊ ነገር ከተጠቀምን በቃ እንሻላለን፣ ደህና እንሆናለን። ጨርሰን አንወርቅም። ወይባ አያስረጅም፣ አጥንት ያበረታል። በቃ ብርቱ ያደርጋል። አትደክሙም። ሰላም አለው። ቆሻሻ ይወጣል። በቃ ብዙ ነገር አለው። ሀቂቃ እኔም አሁን ያወቅኩት ግን ጥቅሙ እያየሁበት ነው። እና ውዶችዬ ጭሴ አለቀ። ቶቶሎ ብለን ወደ ወይባ እና ውድ ቤተሰቦች ይወላችሁ ወይባ ውስጥ ገብቻለሁ ወይ ተመልከቱት። ፊት ይሄን እት አዝች ጋር እሺ ጋር እየጠቆረች ያለ አሁን እዚህ ሶስት ቀናት ቆይም ሰተዳቅ በቃ እንደዚህ ስንት ሰዓት ድረስ ሲሞቅ አልመሰላችሁም? ቢያንስ ሁለት ሰዓት ከዛ በላይ እንኳ አይቻለም። ሁለት ሰዓትም ከባድ ነው። ማክሲመም አንድ ሰዓት ተሞቃችሁ እራሱ በቂ ነው። ሀቂቃ በጣም ይከብዳል እኮ እያላበኝ ነው። ያው ባዶ ክላስ ነው ያለሁት። አፍናኔ ኩሽና እንዳልሆን ደንግጣ እንትን እንዳትል። እስኪ ከሞቅ በኋላ ደግሞ እመጣለሁ ባይ ል ነት እርግጠኛ ነኝ ይህን ስታዩት እንደሚከብድ ነው የሚሰማቸው። በሰውነታችን ውሃ ነው ቢሆነው በኋላ ትንሽ ወንበሩማ በሽቋል። ግን አይዞሽ በርች ላይ ናት። ትንሽ ነው የቀረኝ፣ እህት ውይ ድነሳ እንደ በቃ እንግዲህ እ ውድ ቤተሰብ ልክ እንደጨረስኩ ልጄም ተነሳች። ይሄን ይመስላል። ሱብሃንአላህ ከባድ ነው፣ ግን ጥቅሙ ደግሞ ከአቅም ከሚባለው በላይ ነው። እና ወይባን ሙቁ፣ ተጠቀሙ። ጥቅም አለው። ራሳችሁን አትጣሉ፣ ሴቶችዬ፣ እወዳችኋለሁ። እና ደግሞ አንድ ነገር አማና መለው እንደዚህ ሙቃችሁ ፀሐይ ላይ ደግሞ ብርድ እንዲመታችሁ አይፈቀድም። ለምን? መጥፎ ነው። ስብሰባ አደለም። ልብስ ደግሞ ልክ እንደወጣችሁ ቶሎ ሸዋራ አይወሰድም። ቢያንስ አንድ ሰዓት ሰላሳ ደቂቃ ሰላሳ ደቂቃ ማክሲማም መቆየት አለባቸው ነው። ይህቴ ደመን ቢባል እንደዚህ ልቤ እንደዚህ ሙቄ ውጭ በወጣ ከባድ ነው። እንትን ምቻለው እና ደግሞ ያው ላብ ሆናችሁ በቃ አይወጣም ቶሎ ሸዋርም ቶሎ አይወሰድም። ሰውነታችን ላብ ስለሆነ ክፍትፍት ይላል። ላባችን መጠጥ ብሎ ልብስ ማበጀት አለብን። ይሄ ቀሚስ ነው፣ ሱሪም አለኝ ቲሸርትም አለኝ። እሱን ንብርብር አድርግና እለብስና ከዛ ከአንድ ሰትም በኋላ ልጅ መቅሰሷን አበላና ወየፍቅር። እሺ ይሄ ችግር የለውም፣ ደስ ይላል

ጭሱ ማለት ነው። እና አንድ መዳቸው ነገር ደግሞ አማና አማና ምግብ በደንብ ብሉ። የሚወጣላም ቀላል አይደለም። ምግብ ብሉ። ለምን ጭሱን ትቋቋሙት አላችሁ። ይርባል፣ ዛሀ ይጠናል። ባላኔ ምራቂ ድርቅ ብሏል። ስለሚቸኩል ኋላ ቀረብኩም አልጠጣሁም። እና እደዛ ነው። ወዳችኋለሁ። ሰብስክራይብ አድርጎ በሌላ ቪዲዮ እስኪ ደግሞ ሸሮ ስጂ ለውጡን ፊቴን አሳያችኋለሁ። ባይ እሺ ውድ ቤተሰቦች፣ ወይ ባያችንን ጨርሰን ሸዋራችንን ወስደን ንወስደን እንደዚህ ቁጭ ብለናል። ያው ደስ ይላል። እኔ ሀፒ ነው የምሆነው፣ እና ሁላችሁም ወዳችሁታል። ሙቁ ሙቁ በደንብ ግን እጅ ያቀላልዩት። ያው እኔ ገና በተከታታይ ሁለት ቀን ስለሆነ ትቸው በሁለት ቀን እንኳን እንደቀለም ማለት ነው ግን ሁልጊዜ ከሞኩኝ በተከታታይ እንትን ነው የማደርገው፣ ጓንታ ላይ ጓንት ለብሼ ነው። እጃችሁ እንዳይቀላ የትልቅ ሰው እጅ እንዳይመስል፣ እንደዛ ተጠቀሙ። እወዳቸዋለሁ ሰብስክራይብ አድርገው ባይ